ሙሽራዎችን ተነጠቁ የኦፕራ ና የዴቦራ አባት አቶ መንግስቴ ታደሰ። ደቡብ አፍሪካ ነዋሪ የነበሩት ሁለት ኢትዮጵያውያን እህትማማቾች ዴቦራ መንግስቴ ና ኦፕራ መንግስቴ ባልታወቀ ምክንያት መኝታ ክፍላቸው ውስጥ ህይወታቸው አልፈዋል። ዲቦራ የበኩር ልጅ 24 ዓመቷ የማስተርስ ዲግሪ ለሚያስ ሶስት ወራት የቀራት ኦፕራ ሁለተኛ ልጅ ዕድሜ 19 ማትሪክ ለመውሰድ አንድ ቀን ስቀራት እህትማማቾቹ ምንነቱ ባልታወቀ ምክንያት በመኝታ ክፍላቸው ውስጥ አርፎ ተገኝተዋል። በዛሬ ሁለት ጆሃንስበርግ በሚገኘው ትውልድ ለክርስቶስ ቤተ ክርስቲያን መታሰቢያና ስክሪን ሽኝት ፕሮግራም ተካሂዷል። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን፣ ደቡብ አፍሪካ የምትገኙ የሀዘናችን ተካፋዮች ሁሉ ያበርታችሁ ያብርታለን። እናታቸው ሰብላ ያለሙ አባታቸው መንግስት የታደሰ ያው በጣም ከፍተኛ ሀዘን ውስጥ ሆኖ ያስተላለፉት ምልክት ነው። በጣም ከባድና አስቸጋሪ ጊዜያት እያሳለፉ ነው። ለዚህ ሁለት እህትማማቾች በአንድ ክፍላቸው ውስጥ ሕይወታቸው አልፎ መገኘቱ በርካቶችን ያራጨ እንባ ያራጨና ሀዘን ውስጥ የከተተ ክስተትም ሆኗል። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ። ሚኪ ታቦር። ለዚህ ቁም ነገር ዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ በወቅታዊና የታጭር መረጃ እስከምንገናኝ ድረስ ብያላችሁ። በተለም ክፍል ችሮ ያቆያችሁ